አናና እርግብ ዲኤንኤ ለመስጠት ወደ ሆስፒታል ሄዱ። እናም ዶክተሩ በሚያናግራቸው ሰዓት እሷ እኔ ነኝ እርግጠኛ ልጃቸው ትላለች እርግብ። ዶክተሩም እኔ ልጃቸው ልሁን ልጃቸው ትሆኝ አትሁኝ ሳይሆን እኔ መስራት ያለብኝ ስራዬን፣ ሳይንሳዊውን ስራዬን ነው መስራት ያለብኝ እሱን ውጤታችሁ ነው የሚለየው፣ ይላታል። እሺ ትልና ከዛም ስም ሀናን ሲጠይቃት እኔ ሀናን ናላዊ ኖላዊ ይባላለው እኔ ነኝ እርግብ ማለት ስትለው፣ እሺ ለማንኛውም እናትና አባታችሁ ወይ አቶ መስፍንና ወይዘሮ ወይዘሮ ሜላት ሁለቱም ዲ ኤን ኤ ውጤታቸውን ሰጥተዋል። እናም የእናንተ የሁለታችሁ ነው የቀረው። ስለዚህ የምወስደው የእናንተ ይሆናል ማለት ነው ሲላቸው፣ እሺ የሚወሰደውም ከጸጉራችሁ ነው ሲል፣ እንዴ እና ጸጉሬን ቆርጪ ልሰጥህ ነው ስትለው፣ እሺ ዶክተር ምን አይነት እና ናሙና ነው የሚወሰደው ስትል ሀና ስትጠይቀው፣ ቤተሰቦቻችሁ እየሰጡ ከጸጉራቸው ነው እናም የምንወስደው አሁን ከጸጉራችሁ ነው ሲለው ሲላት እንዴ ደሞ ከጸጉር ይወሰዳል እና ቆርጬ ልስጥ ጸጉሬ ጸጉሬን? ስትለው ሃና ፈገግ አለች። ና አይ፣ ተቆርጦ ሳይሆን ብላ ፈገግ ስትል ምን ያስቅሻል? ስትላት አዋላውቅም ይሄንን እስከዛሬ አታቂም እንዴ? ስትላት ሃና አዎ፣ አላቅም እና ምን ይጠበስ ትላት አለች በቁጣ። አይ፣ እንደዛ ሳይሆን ጸጉር ከስሩ ተነቅሎ ነው የሚሰጠው ስትላት ተነግራትና ትደነግጣለች። በዛን ሰዓት እና ይሄ እኮ ከባድ ነገር አይደለም ዶክተር ስትለውሃና ኦፍኮርስ አዎ ከባድ ላይሆን ይችላል፣ ግን ደግሞ ብዙ ሰው ደግሞ ዲኤኒ ምርመራ ሲባል የሚደረገው በደም በመውሰድ ይመስለዋል። ግን እንዲታወቅሽ አንቺ ሲላት እኔ ሕክምና ተምሬያለሁ ደግሞም ለትንሽ ጊዜ በሙያዬም ሰርቻለሁ ደሴ የግል ሆስፒታል ውስጥ ስራ ነበረ አባቴ ሲታመም ነው ወደዚህ ስራዬን ትቼ ሁሉ የመጣሁት ስትለው ዶክተሩም እጅጉን ተደነቀና እንዴ ቆይ እኔ የምለው የነ ወይዘሮ ሜላት ሰራተኛ አደለሽ እንዴ ዶክተር ሆነሽ ነው ሰው ቤት ምሳሪው ሲላት አዎ ከዛም በአጋጣሚ እርግብ በጣም ትናደድ እና ቆይ ግን ዶክተር ስለ እሷ ህይወት ታሪክ ልታወራ ነው? እንዴት ጠራሃን ዳሞና ልትወስድ መስሎኝ ስትለው ዊ በጣም ይቅርታ፣ እሺ ይላታል እና ጸጉሬን ቁርጭ ልስጥ ስትለው አሁንም ደግማ ሀና ሳቀችባት። ምን ያስገለፍጥሻል? ስትላት አይ ምንም ስትል በጀመሪያ ፎርም ሙሉ ይላታል። እሺ ይሉና ሁለቱም ፎርሙን ምንም አይነት ስህተት እንዲኖር አልፈልግም። በትክክል ፎርማችሁን ሙሉ ብሎ ሲሰጣቸው ሀናም እናመሰግናለን ዶክተር ብላ ሀና ግን እያነበበች ነበር። ሁለ ነገሯን ተሞላ የነበረው ነበረው። እርግብ ግን ግራ እየተጋባች ሀና የምትሞላውን ፎርም እየሰረቀች ነበር በአይኗ የምትጽፈው። ከዛም የሆነ ደቂቃ ላይ ሀና ስታያት እሷ የምጽፈውን እያየቻት ነው። እናም ሀና ሳቃለችና ጨርሳ ስለነበር ለዶክተሩ ሰጠችው። ምን ነው ቆየሽበት ሳ ሲላት፣ አይ ጨርሻለሁ ትለዋለች። አባባም ተኝተው ስለነበረ ጆሮ ወአባባ ጋር ሂዶ ስለነበረ እንዴት ኖት አባባ ሲላቸው፣ ደህና ነኝ ልጄ አሉና ከተኙበት ብድግ ብለው ቁጭ አሉና እንዲያው ልጄ ሲሉ፣ ምን ነው ሲላቸው እንዲሁ ልጅ ሀና ሲሉ ሀና ምን ሆነች? አይ ልጅ ልክ አይደለችም ሲላቸው፣ ማለት እንዲ ሀና ምን ሆነች እንዴ? አባባ ምን ነው አመሞት እንዴ አሞታል? ሲላቸው ኧረ አላመመኝም ደህና ነኝ ሲሉ፣ እናተ ደምን ሆኖ ነው እና ነ ካደረገዎት እንዴ ለቀቁ እንዴ? ሲላቸው አንተ በቃ ትቀልዳለህ፣ አንተ ቀልድ አያልቅም ሲሉት ቆይ ታዲያ ምን ሆና ነው ሀና ሀና የሚሉት? እኔ እኮ አሁን ሀናን አግኝቻታለሁ ደህና ነች ሲላቸው፣ እኔ ምን አውቃለሁ? ልጅ ጸልይልኝ አለችኝ። ጸልይልኝ ነገሩን ሳጠየቀኝ ዝም ብለህ ጸልይልኝ አለችኝ። ግራ ገባኝ። ከዛ አስያም እሱም ታዲያ ምን ችግር አለው አባባ፣ ደግሞ ጸልዩላታ። ታዲያ ጸልዩላት ዝም ብለው በሀና ዝም ብለው ምንም ምንም አያሟርቱባት። እዩልህ ሀና የሆነ ነገር ከሆነች ንገረኝ፣ አሴር ንገረኝ እያልኩህ ነው ሲላቸው ሲሉት፣ አባባ ሀና ምንም አልሆነችም፣ ዝም ብለው ጸልዩላት። ለማንኛውም ምን ያሆን ወጣልበል? እርስዎ ዝም ብለው አውሩ አላቸውና ብድግ ሲል አሴር! ብለው በቁጣ ሲጠሩት፣ አባባ መጣው ብሏቸው እሱም ወደ ውጭ ይወጣል። እሳቸውም እንዲሁ የልጅ እንዲሁ ምን ይሻለዋል እንዲሁ የቁም ነገር እንዱ መቼ ነው የሚገባው? እያሉ ብቻቸውን ሲያምሰለስሉ፣ ሰላም ከአባቷ ጋር ሆስፒታል ነበረ የነሀናን እየጠበቁ እና አባቷን አባዬ እማዬ ስትለው ሜላትማ ወደ ቤት እኮ ሄደች፣ ሲላት ለምን ሄደች ተጣላችሁ እንዴ ስትለው አራል ተጣላንም እንዴ እኛ ተጣልተን ታውቂያለሽ እንዴ ስንጣላ ታውቂያለሽ እንደኛ እኮ ተጣልተን አናውቅም ሲላት ይሄ እናንተ እንደውም ተፈቀሩ ናቸው ታውቃላችሁ እንዴ፣ ሁሌ እንደተጣላችሁ ነው ስትለው፣ እንዴ ምን ሆነችሁ ነው እንዴ? አንቺ ምን ሆነች ነው? እሺ ታዲያ ምን ሆኖ ነው ታዲያ ምን ሆና የሄደችው? ስትለው አይ ምናሴ ከትምህርት ቤት ሲመጣ ባዶ ቤት እንዳያገኝ ብላ ነው እሷ የሄደችው፣ አንተ ልጆቹን ይዘና ብላይ ነው የሄደችው ሲል ይመልስላታል። አናም ስላልተዋጠላት ነገሩ እሺ ጥሩ ነው ግን አባዬ አንድ ነገር ልጠይቅ ከእርግብና ከሀና የትኛዋ ነች ልጅህ ብትሆን ደስ የሚልህ? እኔ ለምሳሌ እኔ ሀና ነው የምወዳት እህቴ ብትሆን በጣም ነው ደስ የሚለኝ ሀና ስትለው፣ አቶ መስፍንም እውነት ለመናገር ሀና በጣም ጥሩ ልጅ ነች፣ በጣም ነው የምወዳት፣ ደስ የምትል ልጅ ናት። ስለዚህ ሀና ብቶ ልጅህ ትመርጣለህ ማለት ነው ስትለው፣ አይ ያ ማለት እርግብ ልጅ ብትሆን ቅር ይለኛል ማለት አይደለም። አረባክ ቆይ ከእግዚአብሔር ጋር አለመቀየም ነው አይደለ? ስትለው አይ ሰላምዬ፣ እግዚአብሔር ልጆች እኮ የእግዚአብሔር ስጦታ ናቸው። በሀሴት መጥፋት ነው ከእናቶች ጋር ተጣልተን የተለያየ ልንለያየ የነበረው ሲላት፣ ትክክል። እኔ ግን ሀሴት ብትሆን ደስ ይለኛል፣ ግን ደግሞ ሀና ብትሆን ደግሞ በጣም ከባድ ነው እንዴት? ሲላት ሀና በጣም የምትወዳቸው አባት አላቸው እና ለምሳሌ እማየን እናት አርጋ ምናሴን ወንድም እኔን እህት አርጋ ብትቀበል አባቷን መሌት አትፈልግም። እሷ በፍጹም አባቷን መተው በጣም ከባድ ነው ለእሷ ስትለው እያስቀናሽኝ መሆኑ ነው ሴላት እንዴ ስትል ይኸውልህ አባቴ አታስ አትቅና። ሀና ለአባት ፍቅር መስጠት ታቅበታለች። የአለም ሁሉ አባቶች የእሱ አባት ቢሆኑ ለሁሉም ፍቅር መስጠት ትችላለች። ሀና እጅግ መልካም ሰው ነች። ታቅበታለች ፍቅር ለመስጠት። ሀና ጎበዝ ናት እና ለማንኛውም እኔ ልንቀሳቀስ ከፈለጋችሁ ደውሉልኝ።